ሰላም ጤና ይስጥልኝ ውድ የጉድ ቲንግስ የጥሩ ነገር ፕሮግራም ተከታታዮች፣ እንኳን በድጋሚ ወደ እኔ ቻናል በሰላም መጣችሁ። ላለሁኝ ቲንክ ዩ ሶማች ፎር ላይኪንግ ሰብስክራይቢንግ ኮመንቲንግ ማይ ቻናል እጅግ አድርጌ አመሰግናችኋለሁኝ። ዛሬ አጠር ያለ ቪዲዮ ይዤላችሁ ነው ያጣሁት። ይህም ምንድነው፣ ሁላችንም እንደተከታተላችሁት ወይዘሮ ሰላማዊት ወደ ፍርድ ቤት መሄዷን ታውቃላችሁ። ያንን ምክንያት ነው መናገር የፈለግኩት። ወይዘሮ ሰላማዊት ለምንድን ነው ወደ ፍርድ ቤት ልትገባ የቻለችው የሚለውን እሳቸው በተናገሩት ኢንተርቪው ላይ የገለጹትን ከዚህ በመቀጠል አሰማችኋለሁኝ። ጀስት ጊቭ ሚ ዋን ሰከንድ ደግሞ ፋሚሊ ከሳሾች ምስሴሴርፌስ ባሉ የሕፃናት ደህንነት የሚከታተሉ ተበቃሽ አ እዛ ፍርድ ቤት መግባት ቨሪ ኮንፊደንሻል ምክንያቱ ማይነር የሕፃናት ኬዝ ነው የሚታየው። እነዚህ ልጆች ወደውና ፈቅደው አይደለም ፍርድ ቤት የቀረቡት፣ እኛ ባደረግነው ባመጣነው ችግር ነው የቀረቡት። ስለዚህ ይሄኛው የፍርድ ቤት አካል ነገ ላይፋቸው እንዳያብላሸው ሲባል ህጉ አይፈቅድም። ችሎቱ ለመለደርሰብ ክፍት እንዲሆን ነገር ግን ዶመስቲክ አቢውዝ አለ ምናምን በማለት አይ ዶንት ቲንክ ያለ። ኦኬ እንግዲህ ሁላችሁም ሰምታችኋል፣ ፍርድ ቤቱ ዝግ ችሎት ነው፣ ማንም ሰው መግባት አይችልም። ነገር ግን ወይዘሮ ሰላማዊት ፍርድ ቤቱ ልትገባ የቻለችው በዶመስቲክ አቢዩዝ ነው እየተባለ ሰው እንግዲህ እንደሰማችሁት ማለት ነው። ፍርድ ቤቱ ዝግ ችሎት ነው፣ ማንም ሰው መግባት አይችልም። ነገር ግን ወይዘሮ ሰላማዊት የገባችበት ምክንያት በዶመስቲክ አቢዩዝ ነው እያለን ነው። እንግዲህ ይህንን ኢንፎርሜሽን እኔ አይደለሁም ያመጣሁት፣ እሳቸው ናቸው የነገሩት፣ የነገሩን ማለት ነው እና በዚሁ በመጡበት በኢንተርቪው ማለት ነው የመጀመሪያ ቪዲዮም አርስቱ የሚለው የቀድሞ ባሊ ደበደበኝ ነው የሚለው እና እነዚህ ነገሮችን ቢያስረዱን ቢገልጹልን። እኔ እንዲህ አርጉ ብሎ ሰው እስፔሻሊ ከአስራ ስምንት ዓመት በላይ አይደለም ህፃናትን ራሱ ፍቃዳቸውን አሁን በአሁኑ ጊዜ የምጠይቋቸው አቅጣጫ ዳይሬክሽን ነው የምታስይዟቸው፣ እና ፎርስ አታደርጉም። እና ይህንን ነገር ይህን ዶሜስቲክ አብዩዝ ወይንም ድብደባ ቢገልጹልን በጣም አድርጌ እጅግ አድርጌ በትህትና ጠይቃለሁኝ። አመሰግኖታለሁም አስቀድሜ ማለት ነው። ምክንያቱም ዶሜስቲክ አቢውስ እንደ አንድ ዜጋ፣ እንደ አንድ ሲቲዝን ሁላችንም ልንከላከለው የሚገባ ጉዳይ ነው። እንዲሁም በተጨማሪ ደግሞ ጥቃት ወይንም ዶሜስቲክ አቢውስ በደረሰባቸው ሰዎች ሰዎቹን ድጋፍ ማድረግ ወይም አክኖሌጅ ማድረግ እውቅና መስጠት እንዲሁም ሪፖርት የማድረግ የአንድ ዜጋ ግዴታ እና ኃላፊነት ነው እና ይሄ እኔ ማቆመው አይደለም ዛሬ ማቆመው አይደለም። ምክንያቱም በምኖርበት አሜሪካን ሀገር ናሽናል ስተዲ የተጠናውን አንድ ጊዜ ላሳያችሁ። ናሽናል ስተዲ ምንድን ነው የሚለው ምን ይላል? ኦን አቨሬጅ ኒርሊ

አቢዝ ሰውን ማድረግ እውቀትን አይጠይቅም፣ ማለት የተማረ ያልተማረ አይልም፣ የስኪን ከለር ነጭ፣ ጥቁር፣ ቢጫ፣ አረንጓዴ ቀለም አይለይም፣ ሀገር አይለይም። ሁሉ ቦታ ነው አቢዝ ያለው። ስለዚህ እዚህ ሀገር የሰለጠነበት አገር በኢንቲሜት ፓርትነርሽፓቸው ማለትም በትዳር ውስጥ ሊሆን ይችላል፣ በጓደኝነት በቦይ ፍሬንድ በኢንቲሜት ፓርትነርሽፕ ውስጥ በእያንዳንዷ ደቂቃ ሀያ ሰዎች ፊዚካሊ አቢውዝድ ይሆናሉ። እንዲሁም ይሄው ጥናት ናሽናል ሪፖርቱ ምን ይላል? ዋን ኢን ፎር ውማን ኤክስፒሪንስ ኢንቲሜት ፓርትነር ፊዚካል ቫዮለንስ ከአራቷ ሴት አንድ ከአራት አንድ ሴት ከአራት ሴቶች ቢገኙ ማለት ነው አንዷ ሴት ፊዚካሊ አቢዝድ ትደረጋለች በማኗ በፓርትነርሺፕ ። ስለዚህ ይሄ የዩናይትድ ስቴትስ ሪፖርት ነው። ስለዚህ ዶሜስቲክ አቢዝ ወይንም ዶሜስቲክ ቫዮለንስን መከላከል እንዲሁም ለተጎጂዎቹ እውቅና መስጠት ሪፖርት የማድረግ የማንኛውም የጤነኛ ዜጋ ኃላፊነት ነው። ስለዚህ አውል ዊል ኮንቲኒ ቱ ዱ ይሄንን ነገር እቀጥላለሁ ማለት ነው። እኔ ፐርሰናሊ ምንም ነገር ማለት ሰዎች እንዲያቆሙ ይሄንን ነገር እንዲያቆሙ ማስፈራሪያ፣ ዛቻ ምናምን የመሳሰሉት ነገሮችን እየተመለከትኩ ነው። እኔ ግን ይህን የማቆመው ነገር አይደለም እና እርሶም እንደነገሩን እንግዲህ ወይዘሮ ሰላማዊት ፍርድ ቤት ልትገባ የቻለችበት ምክንያት እርሶ ኖት የነገሩት፣ እኔ አይደለሁም። ያው እኛ ብዙ ኢትዮጵያውያን የሚመስለን ስላደገች አሜሪካ ፊዚካል አቢዩዝ የለም፣ ሁሉ ነገር አልጋ በአልጋ ነው፣ ከንትን የሚታፈስ ነው፣ ገንዘብ ምንም ሁሉ የሚታፈስ ነው። መቼም እንደሱ አይነት አስተሳሰብ አሁን ይኖራል ብዬ አላስብም፣ ግን እኔ ይመስለኝ ነበረ እና ግን ያው ናሽናል ሪፖርት እንዳሳየኋችሁ የሚያሳየው ምንድን ነው? ከአራት ሴት አንዷ ፊዚካል አቢዩዝ ይደርስባታል። በእያንዳንዱ ደቂቃ ደግሞ ሀያ ሰዎች ፊዚካል አቢዩዝ ይደርስባቸዋል። እሱም ምንድነው በኢንቲሜት ፓርትነርሽባቸው ነው ወይ በባላቸው ወይ በሚስታቸው ነው እና ይህንን ነገር ደግሞ አዘ ጉድ ሲቲዝን አይ ሃቭ ሬስፖንሲቢሊቲ መከላከል እንዲሁም ለተጎጆቹ ድጋፍ እውቅና አክኖሌጅ ማድረግ እንዲሁም ደግሞ አስፈላጊ ሲሆን ደግሞ ሪፖርት የማድረግ የአንድ የዜጋ ወይም የሲቲዝን ኃላፊነት አለብኝ እና ይህንን ነገር አው ኮንቲኒ በተቻለ መጠን ደግሞ በሌላ ቪዲዮ ዶሜስቲክ ቫዮለንስን ወይም ዶሜስቲክ አቢውዝን እንዴት መከላከል እንደምንችል አብረን ልንሰራው የምንችለውን ፕሮግራም ይዤላችሁ መጣለሁ። አሁን ግን እጅግ አድርጌ አመሰግናችኋለሁ። እንዳልኳችሁ አቢዩዝ የኢኮኖሚ ከፍና ዝቅ አይጠይቅም ምን ያህል ገንዘብ አለን ምን ያህል ገንዘብ የለንም አቢዩዘር ከመሆን ወይም አቢዩዝ ከመደረግ አያግደንም አይከለክለንም ከለራችን ነጭ መሆናችን ጥቁር መሆናችንን አቢዩዝ ትርጉም አይሰጠውም የትም ቦታ ነው አቢዩዝ ያለው እና ግን ህብረተሰባችንን በማስተማር ለራሳችንም እውቀት በመስጠት እንዲሁም ደግሞ መጪው ትውልድን ጄኔሬሽናችንን ለራሱ መናገር ኖ ስቶፕ ማለት እንዲችል አድርገን ማሳደግ እና መልካም ጀኔሬሽንን ማፍራት አብረን ተያይዘን ማድረግ ስላለብን እቀጥላለሁኝ። አል ኮንቲኒው ዋት አይ ዱ የማምነውን ነገር ነው የማደርገው። ስለ ዶሜስቲክ አቢዩዝ ብዙ የምሰራው ስራ አለ። መልካም ጀኔሬሽን፣ መልካም ቤተሰብ ሰላማዊ ሴትም ሁን ወንድም ሁን ጾታውን ሳናይ በዚህ ምድር ላይ በሰላም ኖሮ የማለፍ መብት አለው። በቃ ጀስት ሰው ነው ይኖራል፣ ይሰራል፣ ይበላል፣ ይስቃል፣ ያዝናል፣ ያኮርፋል። ጀስት ያንን የመኖር መብቱን አንንጠቀው ነው ምላችሁ እና እኔ ሰው ስደግፍ ወይንም ሳወራ ጾታ ላይም ጭራሽ እና አይ ጀስት ሪሊ ወነ ሰይ ታንክ ዩ ሶማች ጋይስ ፎር ማይ ሰብስክራይበር ፎር ማይ ፋሚሊ አው ኮንቲንዩ ሜክ ሚ ቱ ኪፕ ዱንግ ስ ንግስ